በዚህ ምድር ላይ ስንኖር ከሰዎች ጋር ያለን ግንኙነት ትልቁን ስፍራ ቢይዝም እነዚህን አራት ወሳኝ ነገሮች ግን ለሰዎች በጭራሽ ማውራት የለብንም። አራት ማለቴ እኔ በሕይወቴ እነዚህን አራት ነገሮች በማውራቴ ምክንያት ከእጄ የወጡ ጉዳዮች ስላሉ አራት አልኳቸው እንጂ እናንተም የተለያዩ ነገሮችን ብታስተውሉ በማውራታችሁ ምክንያት ከእጃችሁ እንደወጡ ልትገነዘቡና ልታስተውሉ ትችላላችሁ። አንድ ጊዜ ከሁሉም ነገር ረፍት ወስጄ የመቀመጥ እድል አገኘው። በዚሁም አጋጣሚ በድርቀት ለማሰብ ፈለኩና ማሰብ ስጀምር እነዚህ አራት ነገሮች ለሰዎች በማውራቴ ምክንያት አንዳንዶቹ ከእጄ ሲወጡ፣ አንዳንዶቹ ደግሞ ከእጄ ለመውጣት እንደተቃረቡ ተገነዘብኩኝ። ታዲያ እነዚህ ለሰዎች ማውራት የሌለብን አራት ነገሮች ምንድን ናቸው? ለሰዎችስ በማውራታችን የሚደርስብን ነገር ምንድን ነው? አንደኛ ስለ ድካማችን በጭራሽ ለአንድም ሰው ሆነ ለማንኛውም ሰው ማውራት አይጠበቅብንም። ምክንያቱም የሰው ልጅ በተፈጥሮ ነገርን መሰወር ሳይሆን ነገርን የመግለጽ ዝንባሌ ያለው ነገርን የሚሰውረው የሚሸሽገው እግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል። ለማንም እንዳይናገር ሚስጥሬን ይካፈለኛል ብላችሁ የነገራችሁ ሰው እናንተ በነገራችሁት በትንሽ ደቂቃ ውስጥ ለሌሎች ሰዎች ያካፍለዋል ለሌሎች ሰዎች ያጋረዋል። በተለያየ አጋጣሚ የእናንተን ድካም ብዙ ሰዎች ይሰሙታል። ከእናንተ እጅ በወጣ ማግስት ብዙ ሰዎች እጅ ላይ የናንተ ድጋም ይደርሳል። ይህ ደግሞ እናንተን የሚጎዳና እናንተን ከሰው በታች የሚያደርግ እናንተን ደግሞ የሚያሳንስ ጉዳይ ይሆናል። ስለዚህ የትኛው አይነት ድካም በህይወታችሁ ቢኖር ነፃ መውጣት እንኳን ብትፈልጉ ማካፈል ያለባችሁ ለሰዎች ሳይሆን ለእግዚአብሔር ነው። ምክንያቱም እግዚአብሔር እንደ ሰዎች ድካማችሁን ለሰዎች የሚናገር ሳይሆን ራሱ ሸሽጎ ይዞ ከዛ ድካም እንድትወጡ የሚረዳችሁ፣ የሚያግዛችሁ ነው። ሁለተኛ፣ ለሰዎች መናገር የሌለባችሁ ነገር ልትይዙት የቀረባችሁትን ስኬት ነው። ብዙ ጊዜ እንደምታሸንፉ፣ እንደሚሳካላችሁ እንዲሁም እንደሚሆንላችሁ በአንደበታችሁ ብትናገሩ መልካም ቢሆንም ነገር ግን ነገ ልትይዙት ያለውን ከትንሽ ጊዜ በኋላ ልትይዙት ያለውን ከትንሽ ጊዜ በኋላ እጃችሁ ሊገባ ያለውን ስኬት በጭራሽ ለሰዎች መናገር የለባቸውም። ይህን ለሰዎች መናገር ብዙውን ጊዜ አስፈላጊ አይደለም። ምክንያቱም የምንኖርበት ዓለም የወደቀችና በብዙ ተጽዕኖ ውስጥ ያለች ዓለም ስለሆነች ሁሉን ነገር እንዳሰብነው ይሳካል ወይም ይሆናል ማለት አይደለም። ስለዚህ ቀድመን ካወራን በኋላ አገኘሁት፣ ድረስኩበት ያልነው ነገር ካልተሳካ፣ ካልሆነ የሰዎች መሳለቂያ ለመሆን እንቃረባለን። ስለዚህ ልንይዘው ያሰብነውን ነገ ልንደርስበት፣ ከትንሽ ጊዜ በኋላ እጃችን ይገባል ብለን የምናስበው ስኬት በጭራሽ ለሰዎች ማጋራት ሆነ ለሰዎች ማካፈል የለብንም። ምክንያቱም ካልተሳካና ካልሆነ ሰዎች በብዙ መንገድ እኛን እንዳልተሳካለት ሰውና እንዳልሆነለት ሰው ምሳሌ አድርገው ሊጠቀሙን ይችላሉ። ሦስተኛው ለሰዎች መናገር የሌለብን ስለ ሚስት ወይም ስለ ባል ድካም ነው። አንዲት ሴት ከባሏ ጋር ስትኖር የሚደርስባትን የትኛውንም ነገር ለሰዎች የመጣች አስፈላጊ ካልሆነ በስተቀር በጭራሽ መናገር የለባትም። እንደዚሁም ደግሞ ወንድ ከሚስቱ ጋር ሲኖር ስለ ሚስቱ ድካም በጭራሽ በቤት ውስጥም በውጪም ላሉ ሰዎች በጭራሽ መናገር የለበትም። ምክንያቱም ስለሚስት ድካም አንተ እንድትሞላው ድካሟን እንድታገዝ ካጠገቧ ሆንከው ለዚህ ነውና፣ እሷም ድካምህን እንድታገዝ እንድትረዳ ካጠገብ የሆነችው ለዚህ ነውና። ስለዚህ ሁለቱ አንድ ላይ ሆነው ተባብረው ከድካማቸው ነፃ ይወጣሉ እንጂ ለሌሎች ሰዎች የሚደርስባቸውን ነገር ሚስትየውን ወይም የባልየውን ድካም ለሌሎች ሰዎች አያካፍሉም። እርስ በርስ እየተነጋገሩ ከድካማቸው ነፃ ለመውጣት ይጥራሉ እንጂ በጭራሽ ለሌሎች ሰዎች በማካፈል የቤታቸውን ገበና ለሌሎች ማጋለጥ የለባቸውም። ስለዚህ ሶስተኛው ለሰው መናገር የሌለብን ነገር የሚስታችንን ወይም ደግሞ የባላችንን ድካም ነው። አራተኛ ለሰዎች መናገር የሌለብን ስለ ተጣላ ነው ሰው ወይም ስለ ተለያየ ነው ሰው መጥፎ ነገር ነው፣ መጥፎ ባህሪ ነው። ስለዛ ሰው መጥፎ ባህሪ፣ መጥፎ ነገር ከራቅ ነው በኋላ ከተለያየነው በኋላ በጭራሽ መናገርም ሆነ ለሌሎች ማካፈል የለብንም። ምክንያቱም ይሄ እኛን የሚያስገምተን ነገር ነው። አሁን ወዳጄ ብለን የቀረብነው ሰው ትናንት ስለተጣላነው ሰው ክፋትና ትላንት ስለተጣላነው ሰው መጥፎ ነገር ብንነግረው እሱም ነገ ቢጣላንና ቢለያየን ይህንን ነገር እንደምናደርግ ስለሚያውቅ ከእኛ ጋር አብሮ ለመቆየት ከእኛ ጋር አብሮ ለመዝለቅ አይፈልግም። ስለዚህ ብዙ ወዳጆች እንዳናፈራ ከሚያደርገን ነገሮች አንዱ ከሰዎች ጋር በተጣላን ቁጥር እየሄድን ስለተጣላነው ሰው ክፋትና ስለተጣላነው መጥፎ ነገር የምንናገር ከሆነ ወዳጅ አልባ ሰዎች፣ ያለ ወዳጅ የምንቀር ሰዎች እንሆናለን። ምክንያቱም የተጣላናቸው ሰዎች በጠቅላ ለምን እንደተጣሉን ከስር መሰረቱ ብናጤ ነው ስለሌሎች ሰዎች የነገርናቸው ክፋት እንዳራቃቸው እንገነዘባለን። የተጣላናቸው ሰዎች በፍጹም በፍጹም ስለነሱ ድካማቸውም ሆነ ስለነቱ መጥፎ ባህሪ ማውራት የለብንም። ከነሱ መለየት ከፈለግን ተነጋግረን በጨዋ ደንብ ከነሱ መለየት ነው እንጂ በሄድንበት ሁሉ ስለእነቱ መጥፎ ነገር መናገር ስለነሱ ማውራት በፍጹም አይጠበቅብንም። ይሄ እኛንም የሚያስገምትና ከሌሎች በታች የሚያደርገን ነገር ነው። ስለዚህ ወንድሞቼ እነዚህን አራት ነገሮች በጭራሽ ለሌሎች ሰዎች እንዳያካፍሉ።